ምንድን ነበሩ የነበሩ ሙከራዎች ከዚህ ቀደም አባይን ገድቦ ለመጠቀም የሚለውን በተወሰነ ደረጃ እስኪያንሳለን። እሺ የህዳሴ ግድቡን ማለት የኢትዮጵያ የአባይን ውሃ ለመጠቀም ብዙ ጥረቶች አድርጋለች በታሪክ ማለት ነው። አይ ቲንክ ባለፈውም ተነጋግረን እንደነበረው እንደምታስታውሽው ይሄ በጣም የኢትዮጵያ ሙሉ ታሪክ በሚባል ደረጃ ከአንሸንት ኢትዮጵያን ሂስትሪ ወይም ደግሞ ኢጂፕሽያን ሂስትሪ ጀምሮ ሁለት ሺህ አስር የህዳሴ ግድቡ እስከተገነባበት ጊዜ ጀምሮ የነበሩ እንቅስቃሴዎች ነበሩ። አንዳንዶቹ ሚት ናቸው ይባላል። ሌላኛዎቹ ደግሞ በተግባርም የተሞከሩ ኢኒሽቲቮችም ነበሩ ማለት ነው። አሁን የግብፅን ታሪክ ስናይ ከአባይ ውሃ ጋር የተቆራኘ ነው። የግብፅ አራት ኪንግዶም ምንድን ነው? የአንሸንት ኢጂፕሽያን ሂስትሪ ስታይ አራት መሰረታዊ ሶስት መሰረታዊ የሆኑ ኪንግደሞች ነበሩ። ኦልድ ኪንግደም፣ ሚድል ኪንግደም እና ኒው ኪንግደም የሚባል ማለት ነው። እነዚህ የፈረሱት የበለጸጉት በአባይ ውሃ ምክንያት ነው። የፈረሱት በአባይ ውሃ ምክንያት ነው። የአባይ በሃይድሮ ክላይሜቲክ ክሪዝም ምክንያት የአባይ ውሃ ሲቀንስ ድሮውት ምናምን ሲፈጠር ማለት ነው። ድርቅ ምናምን ምናምን ሲፈጠር አሁን ኢንተርሚዲየሪ ፔሬድ ይሏቸዋል በእነሱ ታሪክ ላይ ማለት ነው። ዘ ፈርስት ኢንተርሚዲየሪ ፔሬድ ይባላል። የመጀመሪያው ዳርክ ኤጅ ይባላል። በዛ ሰዓት እጅግ በጣም ሲቪላይዜሽኑ በጠቅላላ ኮላፕስ ያደረገበት ነባራዊ ሁኔታ ነበረ። ሰዎች የሞቱበት ሰው ራሱ ሰው መብላት ካኒባሊዝም በታሪክ የተመዘገበበት ሂደት ነበረ ማለት ነው። ሰከንድ ኢንተርሚዲየሪ ፔሪድም እንደዚሁ፣ ሰርድ ኢንተርሚዲሪ ፔሪድም እንደዚሁ። ይሄ ደግሞ በግብፃውያኖች ላይ ምን አይነት ነገር ፈጥሯል? ከላይ የኢትዮጵያን ሃይላንድ ኪንግደም ላይ ያሉ መሪዎች የአባይን ውሃ እየያዙ የክላይማቲክ ሪዝን ነው ሪዝኑ፣ ድሮወት ስላለ ነው ግን እነሱ የሚያስቡት የነበረው ነገር ምንድነው ሌላኛው የተፋሰስ ሀገራት ላይ ያሉ በተለይ የኢትዮጵያ ነገስታቶች ውሃውን እየተቆጣጠሩ እኛን እየቀጡ ነው አይነት ነገር ነበር ይህንን በደንብ በቃ ጂኦፖለቲካል ኔቸር ይዞ በደንብ እንትን ሲል የምታዩ ሰባተኛው ክፍለ ዘመን ግብፅ የኢስላሚክ ስቴት ስትሆን ኢትዮጵያ ደግሞ የክርስቲያን ሀይላንድ ኪንግደም ስትሆን በዚህ መካከል ግብፅ ውስጥ ያሉ ክርስቲያኖች በሚጨቆኑበት ሰዓት ላይኛው ተፋሳ ሀገር ላይ ያሉ የኢትዮጵያ ነገስታቶች አባይን እንደ ባርጌኒንግ ቺፕ በመጠቀም ያው ክርስቲያኖቹ እንዳይጨቆኑ የሚጠይቁበት ነባራዊ ሁኔታ ነበረ ማለት ነው። ይሄ እንግዲህ እያለ እየቀጠለ እየቀጠለ ምንን የሚክሬት ፈጥሮ ነበረ ሌጀንድ ኦፍ ክርስቲያን ጆን የሚባል ፕሪስተን ጆን የሚባል ነገር ክሬት አድርጎ ነበር። ይሄ ሌጅንድ በሚዲቫል ኤጅ በክሩሴደሮች አማካኝነት ከኢየሩሳሌም ወይም ከሆሊላንድ ወደ ኢሮፕ ይሄድና ሙስሊሞች ኢየሩሳሌምን በተቆጣጠሩበት ዘመን በሰልሃዲን አዩቢ በሚባልበት ጊዜ ዘመን ነው። ፖርቱጋሎቹ የቀይ ባህርን ለመቆጣጠር አስራ አምስት አስራ ሶስት ላይ ኢትዮጵያ ሰው ልከው ነበር። የላኩት ምንድን ነው? አባይን በማገድ አንድ የሆሊላንድን መቆጣጠር እንችላለን፣ ግብፅን ላይ ጉዳት በማድረስ የሆሊላንድን መቆጣጠር እንችላለን። ሁለተኛ ነገር ደግሞ በቀይ ባህር አካባቢ ጋር ያለውን የትሬድ ሩት መቆጣጠር እንችላለን ብለው በማሰብ ሰው ልከው ነበር። አንፎርችኔትሊ ግድብ ሊገነባ ሲጀምሩ ግን ለሌላ ምክንያት ተጠርተው ተመለሱ ይላል፣ አንዳንድ መጽሐፎች ማለት ነው። ይሄ እንግዲህ ሚዲቫል ፔሪድ ላይ ነው የምናየው። ከዛ ከሚዲቫል ፔሪድ በኋላ የመጣው ኮሎናይዜሽን ታይም ነው። ኮሎናይዜሽን ላይ ደግሞ ምንድን ነበረ የተከተሉት? የእንግሊዝ መንግስት ፉል ናይል ኮንትሮል ፕላን ወይም ደግሞ ሴንቸሪ ስቶሬጅ ፕሮጀክት የሚባል ፕሮጀክት ነበራቸው። ይሄ ፕሮጀክት ሃይድሮሎጂካል ፕሮጀክት ነው። 1904 ላይ ነው የተጠናው እና ፐብሊሽ የተደረገው ማለት ነው። 1904 ላይ የነበረው ጥናት ሁለት የሌክ ጣናን እንደ ሪዘርቨር በመጠቀም የታችኛው የተፋሰስ ሀገሮች፣ በዋነኝነት ግብፅ ኮንሲስተንት የሆነ የዋተር ሰፕላይ እንዲኖራት ማድረግ ይቻላል። ውሃን በድርቅ ሰዓት ጣና ሀይቅ ላይ በማጠራቀም ማለት ነው ከሶስት ቢሊዮን ኪቢክ ሜትር ውሃ በላይ ማጠራቀም እንችላለን። ያን የሶስት ቢሊዮን ኪቢክ ሜትር ውሃ ደግሞ ገዚራ የሚባል ፕሮጀክት ነበራቸው የእንግሊዞቹ ማለት ነው። ሱዳን ላይ ለዛ እንጠቀምበታለን ብለው ያስቡ ነበረ። ይሄ ደግሞ ወደ ምንሊድ ያደርገናል። ይህንን ተከትሎ ይህንን ለማስፈጸም ያው በወቅቱ ከአምስት ከስድስት ዓመት በፊት የአድዋ ጦርነት ምንም ምንም ነበረ 19 ዘጠናዎቹ ሰማንያዎቹ አካባቢ አስራ ስምንት ሰማንያዎቹ ዘጠናዎቹ አካባቢ ጋር ማለት ነው። ያ ትልቅ የሆነ ራሚፊኬሽን ነበረው በማል ላይ በእንግሊዝ መንግስት ላይ ከምንጩ በኃይል ኢትዮጵያን ተጠቅመን አባይን መቆጣጠር የምንጭ እንችላለን የሚለውን ነገር እሱን ተዋርት አድርጎት ነበር። የአድዋ ጦርነት ማለት ነው ኢሮፓውያኖችን ለመጀመሪያ ጊዜ ማሸነፍ የቻለበት ነባራዊ ሁኔታ ስለነበረ በኃይል መምጣት አይችሉም። ኦልሬዲ ትልቅ የሆነ የኢሮፒያን አርሚ የሚኒክ ኃይል ያሸነፈበት ተጨባጭ ሁኔታ ነበረ ሰው ያላቸው አማራጭ ዲፕሎማቲክ የሆነ አፕሮችን መከተል ነበረ ነው በ1907 ላይ ምንድነው ያደረጉት ለሚዩኒክ መንግስት የጣና ዳም ኮንሴሽንን ለመስማማት የሞከሩበት ነባራዊ ሁኔታ ነበረ አስር ሺህ ሺሊንግ ለሚኒክ መንግስት እንከፍላለን፣ ጣናን እንድንገድብ ፍቀድልን ናም ብለው ማለት ነው ሚኒክ መንግስትን በወቅቱ ደግሞ ተቀባይነት አላገኘም። ያ ነገር ያ ኦፈር ተቀባይነት ያላገኘበት ነባራዊ ሁኔታ ተፈጥሮ ነበር። ነው በዘውዲቱ ዘመነ መንግስትም እንደዚሁ በ1923 ላይ ማለት ነው የጣና ዳምን እንገድብ ብለው እንደዚሁ ኦፈር አድርገው ነበረ 150 ሺህ ሺሊንግ ለኮምፐንሴሽን አማካኝነት ከዛ ሲቀጥል ደግሞ ሰላሳ ሺህ ሽሊንግ በየአመቱ የሚከፈል ክፍያ ለውሃው ማለት ነው የሚከፈል ክፍያ ጠይቀው ነበረ። እሱም ሳይሳካ የቀረበት ምክንያት ነበረ፣ ያው የኃይለስላሴ መንግስት በወቅቱ የሴንትራል ገቨርንመንቱን በአግባቡ ኮንሶሊዴት ያደረገበት ነባራዊ ሁኔታ ስላልነበረ እሱ ላይ አስቸጋሪ ይፈጥራል፣ የኢትዮጵያ ሶቨሬኒቲ ላይ ችግር ይፈጥራል ብለው የፈሩበት ሂደት ስለነበረ አንቀበልም ያሉበት ሂደት ነበር ማለት ነው። ከዛ ይሄ እንግዲህ 1923 ነው። በዛ ሰዓት አፄ ኃይለስላሴ የንግስት ዘውዲቱ ዘመን ላይ ያለ ነው ማለት ነው። አፄ ኃይለስላሴ ንጉሱ ነው ከመጡ በኋላ እንደዚሁ ይሄ የዋይት ኢንጂነሪንግ ካምፓኒ የሚባል ነበረ። እሱን የኒውዮርክ የሚገኝ ካምፓኒ ነው። ከሱ ካምፓኒ ጋር ተዋውለው የጣና ግድብን ለመገንባት ስምምነት የፈጸሙበት ሂደት ነበር። ያንን ስምምነቱን ፈጽመው ከጨረሱ በኋላ ስምምነቱን ኢምፕልመንት ለማድረግ ፕሮጀክቱን ኢምፕልመንት ለማድረግ ብር ያስፈልግ ነበር። ይሄንን ብር ደግሞ ከሰላሳ ሺህ ሺሊንግ በየአመቱ ውሃውን ኪራይ እንከፍላችኋለን ብለው የነበረበት ሂደት ነበር የእንግሊዝ መንግስትና ያንን ክፍያ እንዲፈጽሙላቸው ኃይለሥላሴ ሲጠይቁ እንግዲህ የተፈጠረ ሁለት ዲቨሎፕመንቶች ነበሩ በወቅቱ። በ1929 የሱዳን የእንግሊዝ መንግስትና የግብፅ መንግስት ስምምነት ተሰማምተው 1929 ስምምነትን ይስማማሉ። በዚህ ስምምነት መሰረት አራት ቢሊዮን ኪቢክ ሜትር ውሃ ሱዳን ለሱዳን ላይ ልትጠቀምበት የምትችለው ውሃ ጊታ ነበረ፣ እንግሊዝ ማለት ነው። ከዛ ሲቀጥል ደግሞ ግሬት ዲፕሬሽን ተፈጥሮ ነበረ። የጥጥ ዋጋ በጣም ቀንሶ ነበረ። አላማው የዚህ የጣና ዳም አላማ ቅድም እንዳልኩሽ የገዚራ ፕሮጀክትን ማስፋፊያ ፕሮጀክትን ለማዋል ነው። ገዚራ ላይ ሱዳን ላይ የሚገኝ የጥጥ ማምረቻ ፕሮጀክት ነው ይሄ። የጥጥ ዋጋ ሲቀንስ የፕሮጀክቱ ሬሌቫንሲ እየቀነሰ መጣ ማለት ስለዛ፣ በዚህ ምክንያት ይሄንን የጣና ዳም ኢምፕሊመንት መደረግ የተሻለበት ነባራዊ ሁኔታ አልተፈጠረም ማለት ነው። ይሄ አሁን ይሄ በኮሎኒያል ጊዜ ነበር። ከፍ ስቲ ደግሞ በኮልድ ዋር ዘመን 1959 ላይ የግብፅና የሱዳን መንግስት እርስ በራሳቸው ስምምነት በመስማማት የአባይን ውሃ ለብቻቸው የተከፋፈሉበት ተጨባጭ ሁኔታ ነበረ። ይሄ 18.5 ቢሊዮን ኪቢክ ሜትር ውሃ ለሱዳን ወደ 59 ቢሊዮን ኪቢክ ሜትር ውሃ ደግሞ ለግብፅ 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን የተወ እግረ መንገዱንም ደግሞ የአስ ዋንዳምንና የሌክ ናስርን መፈፀም ማለት ነው። በተፋሰሱ ላይ መፈፀርን ሪኮግናይዝ ያደረገ ስምምነት ተስማምቶ ነበር 1959 ላይ ማለት ነው። ይሄንን ሲሰሙ የጃንሆይ መንግስት ያደረጉት ምንድን ነው? ከዩኤስ ቢሮ ኦፍ ሪክላሜሽን አማካኝነት አንደኛ እሱን ተቃውመዋል። በአግባቡ የድሚ ሞር ምናምን በመላክ እሱን ምንድነው ቪህምንት ሪጀክት ያደረጉበት ነባራዊ ሁኔታ አለ። ከዛ ሲቀጥል ደግሞ የአባይ ውሃ የመጠቀም ናቹራል መብት አለን ብለው በማሰብ ከዩኤስ ቢሮ ኦፍ ሪክላሜሽን ጋር በመስማማት ለአምስት ዓመት የተጠና ጥናት ይካሄዳል። በዚህ ጥናት መሰረት ደግሞ የተለያዩ ግድቦች አይደንቲፋይ ይደረጋሉ። ወደ አምስት አራት ሜጀር የሆኑ ግድቦች ነበሩ። እነዚህ ከነዚህ መካከል ካራዶቢ የሚባላለ ሚባል የሚባላለ፣ ማንዲያ የሚባላለ፣ ሌላኛው ደግሞ የድንበር ዳሙ የሚባለው ነው። የድንበር ዳም ማለት ቦርደር ዳም የምንለው የህዳሴ ግድቡ አሁን የሆነው ማለት ነው። በወቅቱ በዩኤስ ቢሮ ኦፍ ሪክላሜሽን ኢንቪዥን ሲደረግ 15.9 ቢሊዮን ኪቢክ ሜትር ውሃ መያዝ የሚችል ከዛ ሲቀጥል ደግሞ 1400 ሜጋባይት የኃይል ማመንጨት የሚችልበት ነባራዊ ሁኔታ ነበረ ማለት ነው። ግን ኢትዮጵያ ይሄ ህዳሴ ይሄ በዩኤስ ቢሮ ኦፍ ሪክላሜሽን አማካኝነት የተጠኑ ጥናቶች ወደ ተግባር ከመግባታቸው በፊት አንዷ ብቻ የፊንጫ ዳም የምትባላለች የፊንጫን ግድብ በኃይለሥላሴ ዘመን መንግስት ኢምፕልመንት የተደረገበት ሂደት አለ። ከዛ ውጭ ያሉት ፕሮጀክቶች ኢምፕልመንቴሽን ስቴጅ ኢንሲስት እያደረጉ የዲፕሎማቲክ ስራ እየተሰራ ባለበት ነባራዊ ሁኔታ 1974 ላይ የደርግ መንግስት ይመጣል። የደርግ መንግስት ሲመጣ ቀጥታ የኢትዮጵያ ሳይድ ወደ ዌስተርን ብሎኮቹ ትገባለች። ፋይናንስ ማድረግ የምንችልበት ነባራዊ ሁኔታ አልነበረም ማለት ነው። የግድቦችን በተፋሰሱ ሀገራት ላይ በ1959 እስከ 65ት የተጠኑትም የቢሮ ኦፍ ሪክላሜሽን ያጠናቸው ጥናቶችም ኢምፕሊመንት መደረግ የቻሉበት ነባራዊ ሁኔታ አልነበረም። ግን በዚሁ በደርግ ዘመን ምን ተፈጥሮ ነበረ? ይሄ ትልቁ ረሃብ አለ አለ በኢትዮጵያ ክፉ ቀን በተለምዶ ተብሎ የሚጠራው 1985 84 አካባቢ ጋር የነበረው ረሃብ እና ድርቅ የፈጠረው ከባድ የሆነ ነገር ስለነበረ የኤሮፕያኖቹ እርዳታ ለመርዳት ቃል የገቡበት የጣሊያን መንግስትም፣ የጣና በለስ ፕሮጀክትን ማስገደብ ፋይናንስ ለማድረግ ሃፉን ፋይናንስ ለማድረግ ቃል የገባበት ነባራዊ ሁኔታ ነበረ፣ ግን በዚሁ ድርቅ ምክንያት የሌክ ናስር የውሃ የያዘው የውሃ መጠን እጅግ በጣም ሎው ሆኖ ስለነበረ እና ያ ደግሞ ላይ የተፋሰ ሀገራቶቹ ላይ ግድብ ከተገነባ ለግብፅ እጅግ በጣም አስቸጋሪ ሁኖናል ብለው ስላሰቡ ምንድነው ያደረጉት ዲፕሎማቲክ ሎቢንግ ስራ ምናምን መስራት ጀመሩ። ሀፉ ይሄ የሌክ ጣና ፕሮጀክት ምንድነው የጣና በለስ ፕሮጀክት ማለት ነው። ግራንቱ ይገኛል ተብሎ የታሰበው ከአፍሪካን ዲቨሎፕመንት ባንክ ነበረ። ያንን የአፍሪካን ዲቨሎፕመንት ባንክ ፕሮጀክቱን ፋይናንስ እንዳያደርገው ብሎክ ያደረጉበት ነባራዊ ሁኔታ ነበረ ማለት ነው ግብጾቹ። ስለዚያ በደርግ ዘመን ይሄን ያክል ሲግኒፊካንት የሆነ ፕሮጀክት መገንባት ያልቻልንበት ነባራዊ ሁኔታ ተፈጠረ ነው። ይሄ የጣና በለስ ፕሮጀክት እንደገና ሪሰርክት ያደረገው የኢህአዴግ መንግስት ከመጣ በኋላ ነው ማለት ነው። ኮልድ ዋሩ አልቆ የኢህአዴግ መንግስት ከመጣ በኋላ ጥቃቅን ግድቦች መገንደብ ጀመሩ። የጣና በለስ ፕሮጀክቱም ራሱ ተፈጸመ። ከቻይናም እንደ ኦልተርኔቲቭ ኃይል ሁና የወጣችበት ነባራዊ ሁኔታ ነበረ። ገንዘብ ብድር ከቻይና የሚገኝበት ኢጅፕት የዲፕሎማቲክ ለቨሬጅን የታችኛው የተፋሰስ ሀገራት በተለይ በእስራኤል ጋር በኬፕ ታውን በካምፕ ዴቪድ ስምምነት መሰረት እስራኤልን ጋር ያላት ግንኙነት ጠንካራ ስለሆነና የግብፅን የእስራኤልን ጥቅም በአረቦች ሀገሮች ላይ የምታስጠብቀው ግብፅ ስለሆነች ከአሜሪካ እጅግ በጣም ጥሩ ግንኙነት ስላላት ከዌስተርን ሀገር ፈንድ እንደ ወርልድ ባንክ ምናምን ካሉ ኢንተርናሽናል ኢንስቲቱሽኖች ፈንድ ማግኘት የማይቻልበት ነባራዊ ሁኔታ ተፈጥሮ ነበር። ግን ቻይና ኦልተርናቲቭ የሆነች ፎርሱና በመውጣቷ ኢህአዲግ ዘመን ማለት ነው ጥቃቅን የሆኑ ፕሮጀክቶች መገንባት የቻሉበት ሂደት ነበረ በወቅቱ ከዛ የህዳሴ ግድቡም እንደ ፕሮጀክት ኤክስ በመባል በፕላን የተደረገበት ከዛ በኋላ ኦፖርቹኒቲውን ደግሞ የአረብ ስፕሪንግ ምናምን ሲፈጠር ያንን ኦፖርቹኒቲ ሲዝ በማድረግ ሚሊኒየም ዳም በመባል የተጀመረበት በኋላ ላይ ደግሞ ግድቡ የህዳሴ ግድብ ተብሎ በስነስርዓት የተጀመረበት እና አሁን የተፈጸመበት ሂደት ነው ያለው፣ ማለት ነው ሶ ብዙ ጊዜ የተሞከረ ግድብ ለመገንባት የተሞከረበት ቅድም እንዳልኩሽ ከአስራ አምስት ሃያ ሦስት ምናምን አካባቢ ጋር ከነበረበት ጊዜ ጀምሮ የተሞከረ ግን አሁን ላይ የተፈጸመ በተለይ ሜጀር በሚባል ደረጃ ማለት ነው። ይሄ ትልቅ የሆነ ፕሮጀክት ነው። ሰባ አራት ቢሊዮን ኪቢክ ሜትር ውሃ ይይዛል። በዚህ ደረጃ ሲግኒፊካንት የሆነ ፕሮጀክት የተጀመረው በዚህ ሰዓት ነው ልልሽ ነው። የአያት ቅድመ አያቶቻችን ድሪም ያደረጉት ነው። በኋላ ላይ ደግሞ አሁን ላይ የተፈጸመ ነው ሲባል ከዚህ አንጻር ነው። ሂስቶሪካሊ አንዳንዴ እድለኛም አለመሆን ነው። አሁን የደርግን ወደዛ ሲወስዳት ኢትዮጵያን ወደ ኮሚኒስት የሆነ ሪጅም ውስጥ ምናምን ስገባ በቃ ፈንዲንጉ በጣም ይቋረጣል ማለት ነው። ሁለት ያላት ከዌስተርን ሀገራቶች ጋር ያላት ኮኔክሽን እና ሪሌሽንሽፕ በጠቅላላይ ይቆረጣል። በሌላኛው ደግሞ የግብፅ ዲፕሎማቲክ ማኒቨር ነው በደንብ አርጋ ማኒቨር የምታደርግበት ኢንተርናሽናል ኢንስቲትዩሽኖች ኢትዮጵያ ላይ ግድብ እንዳይገነባ ብሎክ የምታደርግበት ነባራዊ ሁኔታም ስለተፈጠረ ነው እና ያንን በራሳችን ፈንድ እናደርገዋለን፣ በራሳችን እንጀምረዋለን ተብሎ የህዳሴ ግድቡ የተገነባበት ሂደት አለ። እና ይሄ እንዳልኩት ነው፣ በፊት ቅድመ አያቶቻችን ኢንቪዥን ሲያደርጉት የነበረውን ነገር በተግባር ለመጀመሪያ ጊዜ የተፈጸመበት ሂደት ይሆናል ማለት ነው።